እንደዚህ በብዛት ማን ነው ሰዎቹ? አብዛኛው ሰው እየፈጸማቸው ከሚገኙ ወንጀሎች ውስጥ ሶስተኛው ደርሰናል ማለት ነው። ሳሊሰን ሶስተኛው ተርኩ መተው ነው አሉ። አሶለዋት ሶላቶችን መተው፣ ሶላቶችን መተው ይሄ አንዱ የሆነ ማህበረሰቡ ላይ ያለ በሙስሊሙ ማህበረሰቡ ላይ ተንሰራፍቶ የሚገኙ የሆኑ ወንጀሎች ናቸው። አሉ፣ ተርኩ ሶለዋት ሶላቶችን መተው፣ አልመፍሩዷት ግደታ የሆኑ ሶላቶችን መተው አላህ ግደታ ያደረጋቸውን ሶላቶች መተው ተጠባብቁ አለመስገድ ማለት ነው። ይሄ አንዱ ከባድ የሆነ ወንጀል ነው ከማህበረሰቡ ዘንድ ተንሰራፍቶ የሚገኙ የሆኑ ከወንጀሎች ውስጥ ይመደባል አሉ። ስለዚህ ተርኩ ሶላዋት ሶላቶችን መተው አለመፈሩለዋት ግደታ የሆኑ ሶላቶችን መተው አሉ። ወተሃውኑ እንደዚያ ይሄው ደቡ ማለት ነው መዳከም ያኔ ማለት ነው መሰልቸት ፊሃ በዚህ በሶላት ላይ ማለት ነው ሶላትን ቀለል አርጎ መመልከት ማዳከም መዳከም ማለት ነው። ስለዚህ ወተሃውኑ መዳከም ፊ አይ ፊ ሶላዋቲል መፍሩዷት ግደታ በሆኑ ሶላቶች ላይ መዳከም የሆነ በቃ እንደዚህ ዝቅ ቀለል አርጎ ማየት ነገራቶችን፣ ጉዳያቸውን አነስ አድርጎ መመልከት፣ ይሄ አንዱ ትልቅ የሆነ ወንጀል ነው አሉ። ስለዚህ ሶስተኛው ግደታ የሆኑ ሶላቶችን መተው፣ በሶላት ላይ ደግሞ መዳከም፣ እንደዚህ ሰዓቱን ጠብቆ አለመስገድ እያሳለፉ መስገድ ምናምን እንደዚህ እንደዚህ ይሄ ተሃውን ተሃውን ይባላል። ስለዚህ ተሩኩ ሶላዋት አልመፍሩዳት ግደታ የሆኑ ሶላቶችን መተው ወተሃውኑ እንደዚህ ሆሎ ማኑ ቀለል አድርጎ መመልከት መዳከም ፊሃ በዚህ በሶላቱ በሶላታቸው ወይንም በአምስት አውቃት ሶላት በአምስቶቹም በግደታዎቹ ሰላቶች ላይ መዳከም ይሄ ከባድ የሆነ ወንጀል ነው። አብዛኛው ሰው ማለት ነው ይሄን ይሰራዋል አሉ

ተሃወነ የተዳከሙበት የሆነ ነገር ነው። ፊህ በዛ በነገሩ ክፊሩን ብዙዎቹ ሰዎች ሚንናስ ከሰው ልጆች ብዙዎቹ የተዳከሙበት ነገር ነው አሉ። የተዳከሙበት የሆነ ጉዳይ ነው አሉ። ወላ ሐውለ ወላ ቁወተ ኢላ ቢላህ። ወላ ሐውለ ምንም ብልሃትም የለ በኔ ስልት የለም፣ ከወንጀል ለመጠበቅ ወላ ቁወተ ኃይልም የለንም። ኢባዳ አላህን ለመታዘዝ ኢላ ቢላህ በአላሁ ተባረከ ወተአላ ብቻና ብቻ እንጂ ብለው ተናገሩ ማለት ነው። ስለዚህ በጣም ይሄ ትልቅ የሆነ ሙሲባ ነው። አብዛኛው ሰው ሶላትን በሰነ ሥርዓት አይሰግድም። ያኒ ማለት ነው ሶላትን ቢሰግድም ያኒ ማለት ነው አዘጊቶ ዙሁርን ዘጠኝ ሰዓት አስሩን አስራ አንድ ሰዓት ከምናምን መግሪብን ያው እሻ ሲደርስ እሻን ደግሞ እንደዚህ ው ኢላ አሪ ሱብሂንም ደግሞ ፀሐይ ወጥቶ ሶስት ሰዓት አራት ሰዓት ሁለት ሰዓት ፀሐይ ሲሞቀው የሚሰግዳለ። ይሄ ከባድ የሆነ ወንጀል ነው እያሉ ነው። ስለዚህ ሶላትን በስነስርዓት መጠባበቅ ያስፈልጋል።

ከዛ ወተቢ የሚከተሉ የሆኑ አሸሃዋት ስሜታቸውን የሚከተሉ ማነው? ስሜትን የሚከተሉ ፍላጎታቸውን ብቻ ማርካት የሚፈልጉ ፍላጎታቸውን ብቻ የሚከተሉ ሰዎች ተከተሉ ተተኩ። ቁርአን ሀዲስን ሳይሆን ፍላጎታቸውን ብቻ የሚከተሉ ሰዎች ስሜታቸውን የሚከተሉ ሰዎች ተተኩ ይላሉ። ከዛ በኋላ አላህ ምን አለ? እነዚህ ሰዎች መጨረሻ ሲናገር ፈሰውፈ እነዚህ ሰዎች እ በእርግጥም ማለት ነው የለቀውን ይገናኛሉ የን ጀሃነም ውስጥ ያለውን ሸለቆ ይገናኛሉ። የጀሃነምን ሸለቆ ብሎ አላህ ተናገረ። ው በእርግጥም የልቀውን ይገናኛሉ የን ይ ተብሎ የሚጠራ የሆነውን የጀሃነም ሸለቆ፣ ጀሃነም ውስጥ ያለ ትልቅ ሸለቆ ነውና እዛ ውስጥ ይገባሉ። ምን የሚያደርጉ ሰዎች ናቸው እነዚህ? ያኔ ማለት ነው ሶላትን ተሳሁል የሚያደርጉ ሶላትን በስነ ስርዓት የማይሰግዱ ቀለል አድርገው ችላ የሚሉ ሶላት በጠቅላላ ወይም ሙሉ በሙሉ የሚተዉ እንግዲህ ከሙስሊሞች ውስጥ ሶላት ሙሉ ሙሉ የማይሰግዳለ ይሄ ወሬ የለንም፣ ጨራሽ የወደቀ ነው። ሶላት እየተሰገደ ይሰግዳል፣ ነገር ግን በሰነ ሰራት አይሰግድም። ሰዓቱን እያዘገየ ምናምን ይችላል። ያላ ከሆነ የሚሰግደው ነው እዚህ ላይ فسوف يلقون غيا እነዚህ ሰዎች በእርግጥም እሳትን ማን ነው ሳይገቧት አይቀሩም። ያኒ فسوف በእርግጥም ይልቀውና ይገናኛሉ غيا غي የሚባለውን የጀሀነምን ክፍል የጀሀነምን ሸለቆ እዛ ውስጥ ይገባሉ ይላል الله تبارك وتعالى በሌላ መንቀጽ ላይ እንደሚናገረው

አላሁ ተባረከ ወተላ ሲናገር ም ይላል ወቃ ላ ስብ ተባረ ወተ ይናገራል። ወተላ ከፍ ያለው ጌታ ቁርን ላይ ምን ይላል? የጀነት ሰዎችን ው እና የጀንም ሰዎችን ታሪክ ሲናገር ፊ ሱረ አልሙደር ምን ይላል? ማሰለከም ፊ ሰር ይቸዋል። ማናቸው እዚህ የሚሉት የጀነት ሰዎች? ለሙጅሞች ማለት ነው። ጀንም ላይ ለገቡት ለዳያኖች ለወለመፀኞቹ ማለትነውምን ይቸዋል ማሰለም ምንድ ነው ደግሞ ያሰገባችሁ፣ ፊ ሰቀር ሰቀር የሚባለው ሰቀር ከሚባለው ከጀሃነም ክፍል እዛ ውስጥ ደግሞ ምን አስገባችሁ እናንተ ኒሯችኋል። ማሰለከኩም ምን አስገባችሁ፣ ፊ ሰቀር ሰቀር ላይ እንዲገቡ ያረጋችሁ ምን አይነት ወንጀል ነው? ምንድን ሰርታችሁ ነው? እዚህ ሰቀር የሚባለው ይሄ ጀሃነም ክፍል ነው። ሰቀር ማለት ጀሃነም ብዙ ክፍል አላት። ወይል የሚባል ክፍል አለው። በጣም ብዙ ነው ደረጃቸው። ሰቀር የሚባል አለ። ወከዛሊከ አሁንም ቅድም አለ። በጣም ብዙ ነው እንግዲህ ስለዚህ አሁን ምን ይላሉ፣ ማ ሰለከኩም ምን አስገባችሁ ፊ ሰቀር፣ ፊ ውስጥ ማለት ነው። ሰቀራ ሰቀር ከሚባለው የሆነው ከጀሀነም ክፍል ውስጥ እዛ ውስጥ እንዴት አስገባችሁ፣ በምን ምክንያት ነው ነው ምን ወንጀል ሰርታችሁ ነው ይሏችኋል። ማን የጀነት ሰዎች፣ እሳት ውስጥ ያሉትን ማለት ነው። ቃሉ ብለው ይላሉ። አመጸኞቹ ሲመልሱ፣ አላህን አንታዘዝም ያሉት ማለት ነው። እኛማ ሰቀር ውስጥ እንድንገባ ያደርገን ለምነኩ ስላልነበርን ነው ሚነል ሙሰሊን ከሚሰግዱ ሰዎች አልነበርንም። ሶላትን በስነ ስርዓት ቀጥ አድርገው ከሚሰግዱ ሰዎች አልነበርንም። ሲመቸን እንሰግዳለን ሳይመቸን እንተዋዋለን። እንደዛ ያደረግን ነበርና ሶላት ላይ አንጠባበቅም ነበር እየሰገድን ሲመቸን እንሰገዳለን ሳይመቸን ደግሞ እንተዋዋለን። እንደዛ ያደረግነ ከሰጋጆች ቀጥ ብለው ጌታቸውን ሲያመልኩ ሶላትን ሲጠባበቁ ከነበሩ ሰዎች ውስጥ ስላልነበርን ነው ይላሉ ማለት ነው ብለው ይመልሱላቸዋል። ቃሉ بل لله المصيوچ لم نكون من المصلين ከሰጋጆች እኮ አልነበርንም፣ ከሚጠባበቁ ሰዎች አልነበርንም ሶላተን። ወለም ነኩ አልነበርንም፣ ደሞ ምንም ገንዘብ የሌላቸውን ሰዎች እምንመግብና እምናባላ አልነበርንም። ገንዘባችንን ቆጥበን ይዘን ነበር፣ በዛ ምክንያት ነው ዘካምና ምናንሰጥም ነበር። ደሞ ነኹዱ እንዘባርቅ ነበር። እንሰምጥ ነበረ፣ መዐ ጋራ ማለት ነው አልካኢዲን፣ ከሚሰምጡ ሰዎች ጋራ በባጢል ላይ በውሸት ላይ በህሜት በምናምን ዝም ብለን በቃ የሰዎችን ስም በማንሳት የሚሰምጡ ሰዎች ጋራ አብረን እኛም እንሰምጥ ነበረ። ዝም ብለን እንዘባርቅ ነበረ፣ ያኔ ማለት ነው በወንጀል ላይ እንሰምጥ ነበረ ብለው አሉ። ወኩና ነበርን፣ ነኸውዱ እምንሰምጥ ነበርን እምንዘባርቅ ነበርን፣ መዐል ካኢዲን ከዘባራቂዎች ጋራ ከውሸታሞች ጋራ ከሚሰምጡ በውሸት ከሚቀጣጥፉ ሰዎች ጋር አብረን እየቀጠፍን ስለነበረ ነው፣ ይሄ ወንጀል ሰርተን ነው ሰቅር ላይ እየገባ ነው ይሏቸዋል። ወኩና ነበርን ይላሉ ድጋሚ አሁንም፣ ኑከዚቡ እናስተባብል ነበረ እናወግዝ ነበረ። ቢየውሚዲን፣ የውሙዲንን የሚባለውን ቀን እናስተባብለው ነበረ፣ የውም ልቅያማ የለምንል ነበር ማለት ነው። ከቃሚያ ቀን ስያሜ አንዱ የውሙዲን ነው፣ የእሷስም ነው የፍትሁ ቀን ማለት ነው፣ የውሙል ጀዛእ ማለት ነው። ማሊክ የውሚዲን የምንለው

እኛ ያኔ አናምንም እንል ነበረ። በዛ ምክንያት ነው እሳት ላይ አሁን ሰቀር ላይ እንደዚህ እየተሰቃየን ያለ ነው። ይሄ ነው፣ በዚህ ይህን ሥራ ሰርተን ነው እሳት ላይ ያን ያስገባን ይላሉ። ከዚያ ውስጥ ምን ተጠቀሰ? እሳት ላይ ሰቀር ላይ እንዲገቡ ካደረጋቸው አንዱ ወንጀል ምንድን ነበረ? ተርኩህም፣ ሶላት ሶላትን መተዋቸው፣ ወተሃውኑ ፊሃ፣ በሷ በሶላት ውስጥ መዳከማቸው ነበረ ማለት ነው። ያኔ ቃሉ ለም ነኩ ሚነል ሙስሊሚን ከሰጋጆች አልነበርም ሲሉ፣ ሶላትን አይጠባበቁም ነበር ምናምን። ስለዚህ ሰዓት ውስጥ ሰቀር ላይ የሚያስገባ ነው። ሶላትን በስነ ስርዓቱ አለመስገድ፣ ምክንያቱም ሶላት ያኒ ማለት ነው ሶላት ማለት ነው በአማኞች ላይ ኪታብን መውቆቷ ነው አይደል የሚለው በጊዜ የተገደቡ በጊዜ የተገደበች የሆነች በሰዓት የተገደበች ግዴታ ናት ብሏል አላህ። በሰዓቱ መሰገድ አለበት ነው። وقال الله سبحانه وتعالى አሁንም በሌላ አንቀጽ ላይ የሶላት ጉዳይ በጣም አሳሳቢ ስለሆነ ድጋሚ ምን ይላል ያኒ የ

በየመንገዱ በየኬላው ቁሙባቸው በየመንገዱ እንዳይንቀሳቀሱ ሙሽሪኮችን እድኗቸው ግደሏቸው ካለ በኋላ ከዛ ምን አለ ቀጥሎ ፈኢንታቡ ከቶበቱ ግንሳ ከተመለሱ ከሽርካቸው ተመልሰው ወደ እምነት ወደ ተውሒድ ከገቡ ከተመለሱ እስልምናን ከተቀበሉ አለ ፈኢንታቡ ያኒ ማነው ከቶበቱ ወደ እስልምና ከገቡ

ወአተው ከሰጡ ደግሞ አዘካተ ዘካንም ከሰጡ አላህ ግዴታ ያደረገባቸውን ገንዘብ ዘካን ከሰጡ፣ ፈኸሉ ሰቢለሁም ፈኸሉ ማለት ክፈቱላቸው፣ ገለል በሉላቸው። ሰቢለሁም መንገዳቸውን ክፈቱላቸው፣ ይሄዱ ይንቀሳቀሱ እንደፈለጉ። ምክንያቱም ሙስሊሞችዋልና፣ ይንቀሳቀሱ ችግር የለውም። ነገር ግን ካልሰገዱ፣ ዘካን ካልሰጡ፣ እንዳይንቀሳቀሱ በየኬላው በየመንገዱ ቁማችሁ ተጋደሏቸው።

አቃሙ ካቋቋሙ አሶላተ ሶላትን ቀጥ አድርገው ከሰገዱ ወአተው ዘካተ ዘካንም ደሞ ማለት ከሰጡ ዘካንም አላ ግድታ ያደረገባቸውን ገንዘብ ዘካን ካወጡ ከገንዘቦቻቸው፣ ፈኢክዋኑኩም ፊዲን አለ ፈኢክዋኑኩም፣ ወንድሞቻችሁ እኮ ናቸው። ፊዲኒ በሀይማኖት ወንድሞቻችሁ ናቸው። ስለዚህ ወንድም አድርጋችሁ ያዟቸው። ኢዘን አ ወተን ኢማንያ በእምነት በድን ወንድማማች ያደረጋቸው ማንነው ነው? የተወበቱትን ሰዎች ሶላትን ቀጥ አድርገው የሰገዱ ዘካን ያወጡ። ስለዚህ ከዛ ውስጥ መሆኗል ሶላትን የሰገዱ ብሏል። ስለዚህ ሶላት እስካሰገዱ ድረስ እሳ ግን ወንድማማችነት የለም ማለት ነው። ስለዚህ ሶላት የማይሰግድ ሰው የለም ማለት ነው። ኸይረን ምክንያቱም ካፊር የሆነ አካል ስለሚከፍር እነዚህ ሰዎች ካፊር ናቸው። ነገርን ከክደታቸው ተመልሰው